ታስቁኛላችሁእና አንዳንድ ነገር ትዝ ሲለኝ በዚህ አጋጣሚ ልንገራችሁ። ስንቶቻችን ነው በላይፋችሁ ደስተኛ የሆናችሁት? እዚህ ውስጥ ካላችሁ ከ356 ሰዎች ሜይ ቢ 50፣ እሱንም አምናሹር። ስንቶቻችሁ ለምን እንደሆን ታውቃላችሁ? አንዳንድ ሰዎች እነሱና ራሳቸው የሚያወሩት ወሬ ትስስ ላይክ ዲፍረን ናቸው፣ ኑሯቸው ላይም ሌላ ናቸው። የሰው ህይወት ነው ሲያማስሉ ሲቦጭቁ ምናም። አሁን እኔ አይታችሁኝ ከሆነ ወይ ገባለው፣ ሙዚቃ ሰማለው፣ ወይ ማድረገው ነገር ካለ አረጋለው። ወይ ደግሞ አንድ ደስተኛ ያልሆነ ሴት መጣ እዚጋ በሆነ ነገር አባውት ማይ ኪድስ ኦር ሳምቲንግ ምናምን ስጽፍ ነው መልስ ሪስፖንድ ነው ማድረገው፣ ፐርፐዝሊ ግን ስራዬ ብዬ ገብቼ ሰው አልሰዳደብም እኔ ጋይስ። ያ ማለት ደግሞ የደስታ በቃ አንዳንድ ሰው እስና ባውት ላይ ወንድ ስለኖረ ላይፋችሁ ላይ ስለሌለም ስላለም ኦር ሳምቲንግ እኮ አይደለም። ቤት ውስጥም ገንዘብ ስላለ ሁሉም ነገር ስለሞላላችሁ ደስተኛ ናችሁ ማለት አይደለም። እኔ እንዲያውም አንድ ዝናብ እየደበደበው ውጭ ላይ የሚያደርሰው በጣም ደስተኛ ነው ብዬ አስባለሁ። ኢንስቴድ ኦፍ ይሄ ዋይት ሀውስ የመሰለ ቤት ቢኖረው እና እዛ ውስጥ ከሚኖር ሰው ትክክለኛ ጤነኛ ህልዝ የሆነ ሰው ውጭ ላይ የሚያድረው ነው። ጋይስ ሜቢ ያ ሰው ጭንቅላቱ በጣም ንጹሕ ነው ግን ብርድ ነው የደበደበው። አንዳንዶቻችሁ በተለይ ሞስት አሜሪካ ላይ ሁሉም ሰው እንዳንቺ ይመስልሻል። ምት የምታለቅሽ ትኖር ያለሽ ከታች ያው መልስሽንም በዛው ነገር ሽልንገርሽ ሞስት ደስተኛ አይደላችሁ። ተሰለች አይስታችሁ። ወይ ደፍተሽ ጣዩ ደፍተሽ ጣዩ እያለሽ፣ ወይ ደግሞ ጥየው እንዳልሄድ ሰው ምን ይለኛል፣ ወይ ደግሞ ጥሎ ቢንቤ ልጆቹ ልጆቹ እንዴት ቴኬር አረጋለ ብለሽ በራስሽ ኮንፊደንስ ወይ የለሽም፣ ወይ ደግሞ ትዋደጅ ነበር የሆነ ሰዓት አየር ተይዞብሻል ፎንቃሽ ላይ በቃ። ብዙዎቻችሁ አየር ተይዞባችኋል ሪሌሽንሺፓችሁ ላይ። ዝም ብላችሁ ለመኖር የምትኖሩ ሰዎች አላችሁ፣ ወይ የውሸቴ ልብስ እና ጫማ እየለበሳችሁ ያዙ ይልቀቁኝ። ያ አይደለም ደስታ ደስታ ይናገራል። ከፊት እኔ ስንቶቻችሁ ነው በቀን ምስቁ ትክክለኛ ሪል ሳቅ ምስቁ ሰዎች፣ አንዳንድ ሰው ከትከትከትከትከት ብሎ ሲስቅ የእውነት እንባው እስከሚመጣ የሚስቅ ሰው አለ። እንደዚህ አይነት ሰው እኔ ሳየው ትክክል ከልቡ ሲስቅ፣ አንዳንዶቻችሁ ቻሁ እቺ ዌልካም ቱ ሳንተረስት የምትለው ወይ ቢቢኤንቲ የእሷን አይነት ሳቅ ምስቁ አላችሁ። የገዛ ገንዘብ ሽን ልታወጪ ስትሄጂ ያደገ አገር ላይ ዌልካም ቱ ሳንተረስ ብለው ትስቃለች። ያችን ሳቅ ምስቁ አላችሁ። ህይወታችሁ ላይ ህይወት ያደነዘዛችሁ። ከዛ ደግሞ ሁሉም ባለ እዛን ችፕ ስለፈተ እኔ አልፈታውም አገባው እኮ በቃ። እኔ አምና ሲንግል ማም ስና ኒሞ አይደለውም። ሲንግል ማም ሙ ደግሞ አይተሽኛል። በጣም ስትሮንግ ጀግና ነኝ። ጀግና ጀግና፣ ግን ማሜ ታዝንልኛለች። ያር ሀገር ሲንግል ማም እዚህ እየመጣሽ አም ሲንግል ነኝ ደብሉ ነው ሲንግል እና አቁሙ ብያለሁ። ሚጠቅሚ ሰው ካለ አንዳንድ ጎፍጓፋ ደግሞ ህይወትሽ ላይ የሚተክዝብሽ ፍዝዝ፣ ቅዝዝ የሚል ቃል ባባሪ አንቺ ሙጭ። እናንተ ህይወታችሁ ላይ አልሳቃችሁም። ልክ ሰው ሲስቅ የውሸት ሳቅ ምትሉ ደግሞ አላችሁ። ልክ ገርፋችሁ ከፍላችሁነ የምታስቁን ይመስል እና ስንቶቻችሁ ናችሁ ደስተኛ? ከ449 ሰው ህይወታችሁ ላይ ግማሽ ሰዓት ፍዝዝ ናችሁ፣ ግማሽ ሰዓት ቅዝዝ ናችሁ። እኔን የሚያውቀኝ የሪሌሽንሽፕ ውስጥ ያለ ሰው ብቻ ነው ስለ እኔ የሚናገር ውሸትም ልሳቅ የእውነትም ልሳቅ ለነገሮች ግዴለሽ እንደሆንኩ ውሸታምም እንደሆንኩ ምንም እንደሆንኩ የሚያውቀው ህይወቴ ላይ ያለ ሰው ብቻ ነው ለምን ነው የእኔ ደስታና የኔ ማንነት መቀበል ያቃታችሁ እኛም እኮ የእናንተን ተቀብለን እየኖርን አይደል እንዲ እኛም እኮ እናንተ አብራችሁን ነው እንዲ ቴኒፎርስ አብራችሁ ነው ያላችሁ እንግዲህ ስራም እየሰራሽ ይሁን፣ ድስትም ጣጅ ጠላም እየጠመቅሽለት ይሁን፣ አላቅም። ቁጭ ብለሽ እኔ እና ምታይኝ በቃ እኔ ግን አሁን በጣም ወዶ ሰው ህይወቴ ላይ እዚህ አገር ቢሆን ነው። እኔ አላያችሁም፣ ስልችታችሁኛል። በጣም የምትወዱስ ሰው በላይፋችሁ ካለኩ ሶሻል ሚዲያ እኮ እንደ ሶሻል ሚዲያ እኮ ዲስከስት የሆነ ነገር የለም። ያውም እናንተ ጭራሽ እንደኛ ገንዘብ ሜክስ አታረጉበት ማለት ነው እኔ እንኳን ገንዘብ ሜክ እያረኩበት አስጠርቶኛል፣ ሶሻል ሚዲያ ልዝናናና ፈን ላረግ ስልገባ ብቻ ነው። አሁን እኔ አሁን በዚህ ሰዓት የምወደው ሰው አብሮኝ ቢሆን በስማ እኔ ኢትዮጵያ ሂጅ። አንድ ቀን እንኳን ተሳስቼ ልግባ ብየው አላውቅም፣ ተሳስቼ እሱ ራሱ በጣም ሰርፕራይዝ የሆነብን ነገር ነ ትዝም አላል። የሆነ ጉንዳል ነው የምትመስሉኝ። እዛውኝ የማዚ ሳያችሁ ግማሹ እየጠጣ ነው፣ ግማሹ ቂጡን ጥሎ እየጨሰ ነው። የሆነ የሆነ ነገር ከአሜሪካ ወጣችሁ ኢትዮጵያ ሄዳችሁ የአሜሪካንን ቲክታክ ከርዩት ቁጭ ብላችሁ እንደው የሆነ ቦዘን ስራ ፈት ነው የሚመስሏችሁ። እኔ በነበርኩ እን እን አፉንቃ ላይ ስለሆንኩ ነው ምስል ኮብልስቶን የመሰላችሁኝ ያኔ ነው። እንዲውም እኔ እኔ አሁን እዚህ ጋር መሆን አንደኛ ገንዘብ ካረግበታለ ካደረግበታለሁ ሁለተኛ ደግሞ እኔ ከዘንድሮ ጓደኛ፣ የውጭ ጓደኛ እናንተ ትሻሉኝ ያላችሁ እዚሁ ላይ ጮኩብሽም ሰደፍኩብሽም እናንተም ትሻሉኝ ያላችሁ አልኩ። እናንተን መርጭ ያለው እኔ ከዘንድሮ የውጭ ጓደኛ ትመጣለች ቤትሽን ኢንቨስቲጌት አድርጋ ያለሽን ደፋፍቶች፣ ሳገር በልታ ደግሞ ነገ ደግሞ ታመሻለች። ገና ገና ከመኪና አትወጣም፣ ስለ አንቺ ደውላ ለጓደኛው ጓደኛ አስታወራ። ሁሉም ቾይዝ አለው ሶሻል ሚዲያን የፈለገበት መንገድ እናንተ እኮ ስላላችሁ ነው ያሳደኩት ልጆቼን ያሳደግኩት። ለምን በይን ወጥቼ እንደማንም ማንም ምሰክርና መጠጣ እዛ ማጨሱና መጠጣቱ ላይ አይደለም ፎከስ ምናረገው። ግን እናንተ ባትኖሩ እኔ ሶሻል ሚዲያ እየማርዬ እንኳን ኖረችልኝ በጊዜው ልጆቼን ሳሳድግ ለምን ጓደኞቼ የሆናችሁ ጊዜን አጥፍቼ ልጆቼን አሳድጊያለሁ። ለምን እንደሌላው ሰው ምን ሁሉ ነገር አለኝ። ሰውነትም ብቲ ውበትም እኔ እድሜ ያልሄደብኝ አልተንቋቋም። መጥበስ ብፈልግ ወጥቼ ይጠብሳለሁ ግን ያን ነገር ስለማይጠቅመኝ ሶሻል ሚዲያ ጊዜን እያጠፋው ልጆቼን በስነስርዓት አሳድጊያለሁ። ይህኔ አንዱ የዞረበት ናይጄሪያ ወይ አሜሪካን ብላክ አሜሪካ ጠብሳለሁ። እዚሁ እየተዳረቅነ ባልተግባባ ነው ቋንቋ ልጆቼን ወይ አሜሪካኖች እንኳን አይነኩም። ይሁን የሆነ የዞረበት ሰው በላይፍሽ ላይ ብቻ ይመጣል። ይሄ ነው ወይ አንዱ አበሻ ደግሞ ሶስት ወልዶ ፈቶ አንቺ ላይ ይመጣል እኩል ነነ ብሎ። እንደዚህ አይነት ነው በቃ ጠቃሚ ይታዩብ ከዛ ውጭ የሌላ ሀገር ዜጋ ስጠብሽ መንቦጣረር ብቻ ነው ያለኝ ያለኝ እያልሽ በቃ። ያልተግባባሽውን ያልኖርሽው ላይ ግን እግዚአብሔር ሁሉንም በጊዜው ሰራው ይላል። ጊዜ አለው ለሁሉም ነገር ትክክለኛ። ቤቴ ውስጥ ቁጭ ብዬ ሶሻል ሚዲያን መጠቀሜን ቴንክስ ጋ ድለዋለሁ። በዚህ ሰዓት ለምን ጓደኛ አላገኝ ማንም ይዞኝ አልተኛ። ርግሬት የማረገው ነገር የለኝ። በቃ በትክክል ታይሜን ልጆቼን አሳድግ ያለሁ። በትክክል እናንተ ኮ የምታቁኝ አሁን ነው ጋይስ ልጆቼን ማሳደግ ባለብኝ ሰዓት እናንተ ዛሬ እንሰራዋለን ያላችሁትን ስራ አስራ ስድስት ሰዓት እንደ ሴት ለጥቀበጥ ብዬ የሰራው ሴት ነኝ። ኔ ስራ ሳልንቅ ያው ልጅ ለማሳደግ ብዬ ራሴን ራሴን ለገንዘብ ብዬ ጎልድ ዲገር አልሆንኩም። አልተኛው ገንዘብ ለማምጣት ልጆቼን ላሳደግ ብዬ፣ አሜሪካን ሀገር ባይዘዌ ገንዘብ ለማምጣት የምተኝበት ሀገር አይደለም፣ ሰርተሽ የምታመጭበት ሀገር ነው። ከእንደዛ እንደዛ አይነቱ እኔ ህይወቴ ላይ ቁጭ ስል ብዙ የማያቸው ነገሮች አሉ ጋይ ብዙ ልጅ ይዞኝ ሁለት ልጅ ሳይከብደኝ እኮ ወንድ ጋር ተኝቼ አይደለም ልጆቼን ያሳደግኩት። ስራ ሳልንቅ ጋዝ ስቴሽን ለጋዝ ስቴሽን እየተንከራተትኩ በሌሊት በዛ ሰዓት ስንት ምን ምን የመሰለ ስራ አለ እኮ መስራት እችላለሁ። ግን ሁለት ልጅ ስኬጇል እስኬጇል አይመችም ነበር። ያለው አማራጭ ከሰው እጅ ከመጠበቅ ቤተሰብ አለኝ። ቤት ቤት ያላቸው ቤተሰቦች ነው ያሉኝ። ራሴን አጠንክሬ ያሁን ሁለት ሺ አምስት መቶ እየከፈልኩ ለቤት ክራይ ሁለት ልጅ ይዤ ያሳደግኩት እና አንቺ ነሽ ለኔ ልጅ ማሳደግን የምትነግሪ ወይም ወንድ መጥበስን? የትኛው ላይ ነው እናንተ ስነ ስርዓት ያዛችሁት? የትኛው ላይ ነው ዋጋ የከፈላችሁት ለልጆቻችሁ? ይሄ ከባልሽ ጋር ሆነሽ ያሳደግሽው ልጅ አሳደግኩ ልትይኝ ነው? ሳፖርተር አለሽ፣ ቁጭ ብለሽ ቤት ውስጥ ዋጋ ትከፍያለሽ። ላመጣሽው ልጅ ግዴታሽ ነው። እኔ እንደ እናትም እናባትም እኮ ከፍያለሁ ልጆቼ ላይ። ግን ያዙ ይልቀቁኛል እኔ አንልም እና እስኪ የአንቺ ልጆች እና የእኔ ልጆች ቴብል ላይ እናስቀምጣቸው እና በብዙ አይነት ነገር እንያቸው። ማን ስነ ስርዓት እንዳለው እንዴት ዲስፕሊን እንዳላቸው። ልጆቼን መጠሽየኝ አንቺ ምታቂኝ በላይ ምን ሆኔ ለልጆቼ ደግሞ ጀግና እናትና ዲስፕሊን ምን እንደሆነ ልጆቼ ያውቃሉ። እኔ ቁጭ በልተኛ ብዬ እዚህ ጋ ገና ስናገር አልጋ ላይ የሚወጣ ልጅ ነው ያለኝ። ስነ ስርዓቱን እዩ። ያንቺ እስከ ዶሮ ጮት ቁጭ ብሎ ከአንቺ ጋር ወሬ ያያል ወይ ቲክታክ። እኔ ቁጭ ብሎ ስታይል እስከ ደረቅ ሌሊት ቁጭ ብሎ ነው። ልጆቻችሁ ሰዓት እንኳን አላቸው እንዴ? የሚተኙበት ሰዓት እበቶች እና ማጆሪቲውን መናገር አልችልም። መጣችሁ ለምጽፉት ግን መልስ አስታጥቅሻለሁ፣ በደንብ አርጌ። እያንዳንዷ ነገር ስነስርዓት አላት። እዚህ ቤት ልንገርሽ፣ እያንዳንዷ ነገር ብርቱካን በልተሽ የት ጋር መጣል እንዳለብሽ ልጄ ይነግርሻል። መጠሽ ጠረጴዛ ላይ እንደፈለግ ስት ካር ቤት ላይ ከነጫማሽ ጫማሽ እንደማትወጪ ይነግርሻል ልጄ። ልጆቼ እንኳን ያውቃሉ። ኖይዚ የሆነ ህፃን ልጅ ባዘር እንደሚያረገኝ የኔ እናት የሚያለቅስባት ልጅ አትወድም ይላል ባርኮን የሆነ ልጅ ሲመጣ ቤት ውስጥ። የእናንተ ስነስርዓት እንዴት ነው? ስነስርዓት ያሳደጋችኋቸው ቸርች ላይ ነው ልጆቻችሁን ይዛችሁ ሂዳችሁ ስነስርዓት ይዛችሁ ያሳደጋችሁት ምንም አይነት ድራማ አታይም ከኔ ያልኩሽ። ኔቨር ኤቨር ፋውል አልሰራም እኔ ከሰው ጋር ከዚህ በኋላ ደምን በጣም ወደው ሰው ስላለ እኔ ድራማ ዛፌን ስከፍት፣ አንቺ ቁጭ ብለሽ እዚህ ወሬ ልታሻክች መስሎሻል? ለምን ለጥፋት ረግባኝ ከህይወቱ ማይማይ ቦምባም ካይ ነው ፍራቻ የለብኝም። በዘሬ ታቂኛለሽ አስጣጥቄ ነው ምገርፍሽ። ግን ጊዜን አላጠፋም ለማይጠቅመኝ ነገር እኔ ቢሰድበኝ ለምን። ቂጤን ገልብጠሽ አሰድብኝ። ማን አባሽሙኝ አያገባኝም። እናንተ አየሩ ጸጥ ብሎባችኋል። እና ስንት ጊዜ እኮ ተደበራችሁብን ወሬ ወዲያና ወዲህ እያመጣችሁ እኛም አሳየናችሁ ጀግንነታችን ብለን የውሸት የማይጠቅም ነገር ቁጭ ብለሽ ለምን ስትረግጭኛቱ የምያንዳንድ አይ ሪሊ አይ ዶንት ኬር ቢኮዝ አም ሃፒ ማይ ላይፍ እኔ ነገርኩሽ። በጣም ደስተኛ ነኝ አሁን ባለው ሕይወቴ ጊዜን አላጠፋም እዚህ ከአንቺ ጋር እየተሰዳደቡ እየተሰዳደብ ደግሞ ጭራሽ ጾም ምግብ ተበልቶ ድፍቱ አልቻላችሁ። እንኳን ጥቅል ጎመን ተበልቶ አይደለም በባዶ ወድ እና በጣም የምታስቁኝ ስንቶቻችሁ ናችሁ? ደስተኛ የሆናችሁ ስንቶቻችሁ ናችሁ? ቢከፍታችሁ ታልባ የውሸት ላይፍ እኔ ስነ ስርዓታችሁ ምን እንደሆነ አንዳንዶቻችሁ ቦምብ ብግር ከእግራችሁ እኔ አልጋ ላይ እንዴት እንደሚያነሷችሁ ባሎቻችሁ። እንኳን በጣም የምትገርሙኝ ሄዳችሁ ዙጥ ዙጥ ብላችሁ እንኳን የእግር ውፍረት ያላችሁ እሱን እንኳን የምታቀጥሙት ምን አለ ሌላው ይቅር፣ ምድረ ኬሻ የምሬን ኮ ነው። ቁጭ ብለሽ ወሬ ስታንሶጣ ሶጪ ከመዋል ማሜ እንዲሆነች ማሜ በዚህ ብትሄጂ ብያለሽ። ኦፍ ኮርስ እኔ ማልልትሽ ነኝ። ቁጭ ብለሽ ስለእኔ ካላወራሽ ስለ ማልታወሪ ነው። እነ መጪው ዘፈን ዘመን እንኳን ቁጭ ብላችሁ እያወራችሁላችሁ አይደል እንዴ? አላችሁ ህይወታችሁ ላይ ግራ የተጋባችሁ ሴቶች አንደኛ ወንድ አታብዥ፣ ግራ እንዳይጋባሽ ህይወትሽ ላይ አትቀያየሪ ወንድ። ሁለተኛ እዩ ቤትሽ ቁጭ ብለሽ የምጠጩ መጠጥና ወጠሽ የምሰክሪው አንድ አይነት አይደለም። ሪሌሽንሽፕሽ ፌል ሲያደርግብሽ ተሎ ብለሽ ሺሻ ቤትና ጫት ቤት አትገኙ። እሱ እሱ ነው ተስፋ እያስቆረጣችሁ ያለ። ከኤክስፕሪያንስ ልንገርሽ እስናት ሀልፓ ያረግሽም ያን ወንድ፣ የጣልሽን ወንድ የምታናድጂው እንዳለው ብለሽ ካሰብሽ እኔ እንኳን ያን ያል ኔጌቲቭ የለኝም እንደው ጥሩ ቦታ ላይ ራስሽን አስቀምጡ። ጥሩ ቦታ ላይ ልክ ግድ ሁኝ፣ ሁሌ ራስሽን ቆንጆ እየሆንሽ ያም ደግሞ ከሄደ በኋላ ከዛ ሰው ጋር ኮምፔር መደራረግም አያስፈልግም። ታሴት ሄደ እኮ ያ ሰው፣ ያችም ሄደች። ከሄደች በኋላ የልክ ግድ ለራስሽ ብቻ ሊቭ ዩር ላይፍ። እኔውም በዚህ ዘመን በዚህ ሰዓት በዚህ ጥቅስ በሚደረግበት ሰዓት የጣላችሁትን ነገር አስቀናለሁ ብላችሁ የምትጋጋጡ ሰዎች ካላችሁ ሴትም ሆንሽ በሴትነት ነው ነገርሽ፣ አይሰራም ያንን የምታሸነፊው አንድን ሰው ማሸነፍም ሳይሆን አንደኛ፣ የተሻለ ሰው መያዝ አለብሽ። ማቹርድ የሆነ ትክክለኛ ጥሩ ነገር ለኮምፕሌክስ ለምናምን ሳይሆን ጥሩ ነገር፣ የተሻለ ሌብል ላይ እንዳለሽ እንዲሰማሽ ተሻለ ሰው ላይ ሆኜ። ሁለተኛ ራስሽን እየው ባዲሽን የሆነ ለውጥ ነገር ባንክሽ ላይ ባካፕ መኔ ካለሽ የሆነ የሆነ ነገር የጠበሹ ሰው ደስታ ከሰጥሽ እኮ ስለ አንድ ነገር አታሰብኝም። ይህን ነው የምነግራችሁ። ቁጭ ብላችሁ ህይወታችሁ ላይ ጀዝባችሁ ስለ ማሜ የምታወሩ ሴቶች ነው የምታስቁኝ። አንዳንዶቻችሁ ከስትረስ ብዛት ፊታችሁ፣ ጋቢናችሁ ይናገራል። ማይሌጁ ሄዷል ሄዷል ማይሌጁ። ጋይስ የሀገር ዝርክርክ እኔ ጥፍር በመሰራትና ይሄን ሄማን ሄር አናታችሁ ላይ በማድረግ ቁንጅናና ውበት የማወቅ የምትፈልጉ ሰዎች አላችሁ። ውስጣችሁ ሰላም እንዳለው ውስጣችሁ ላይ ደስታ የለም። ደስታ እኮ ያለው ሰው ያስታውቃል። የአንዳንድ ሰዎች በተለይ አሜሪካ የምንኖር ሰዎች ይክንቲያር ፊታችን ላይፍ ጅስብ ያለ ፊት አለ። በቃ የተፈራረቀበት ላይፍ የተፈራረቀበት ፊት። እኔ በፀጉሬ መመጣብሻለሁ። ሄማን ሄሬን ማውለቅ ይመጣልሻል። አንድ አይነት ፊት ነው ያለኝ እኔ እኔ ከሁሉ ከሁሉ ነገር ትልቅ ነገር አልመኝም ለህይወቴ ትልቅ ነገር የሚሰጥሽ ፈጣሪ ነው። ግን ትንሽ ነገር የሚያስደስተኝ ሰው ነኝ እኔ። አንዳንዱ ጎተራ ነው፣ ቢሊየን ሚሊየን ብታወርጅለት ደስታ የለውም። እኔ እኮ ዝም ብዬ የምስቅ ልጅ ነኝ። ኮንፊደንሴ ደስ ይለኛል፣ ባለኝ ነገር። በቤቴ ሰላም ነኝ፣ በቃ ደስ ይለኛል። ምንም አይነት ነገር የሚረብሸኝ ነገር የለም። ጠዋት ተነስቶ ቁርስ ስሪ፣ ማታ ተነስቶ ሰክሮ ቢ ሊመጣ ነው፣ በር ልከፍት ነው እያልኩ የምሳቀቀው የምሰቀቀው፣ ቺት ሊያረግብኝ ነው፣ ሄደብኝ ከሌላ ሴት እያልኩኝ እምጓዝ አይደለ። አንደኛ ለዛ ነገር በጣም አዳልት ነኝ፣ ትልቅ ልጅ ነኝ። አንድ ሰው እኮ ከወለደ በኋላ በቃ ትልቅ ሰው ነው። ለምን በ16 ዓመት እሺ አትወልጂም? ሪስፖንሲብሊቲ በቃ ብለሽ አምጠሽ ወልደሻል፣ ትልቅ ሰው ነሽ። ለእንደነዚህ አይነት ነገሮች ላይ ፎከስ አላደርግም ለሚጠቅምኝ ጥሩ ጥሩ በምን ይጄ በምን አግኝቸው እንዴት ብዬ አብሬ ውኜ ቴ ከዛ እንደዚህ ምናምና ብዙ ብዙ ነገር የሚያስደስተኝን ነገር ለማድረግ የምሯሯጥበት ሰዓት ነው። አሁን እኔ ልጆቼ እያደጉልኝ ነው። ትንክስ ጋድ አምፍሬኮ ዳይፐር ላይ የሆነ ህፃን ሲመጣ ደግሞ አውቀዋለሁ እንዴት ቴክ ኬር ማድረግ እንዳለብኝ። እራሴ ገና እዚህ ላይ ቁጭ ብዬ ለሚቀጥለው ስቴፕ የማስብ ሴት ነኝ። እኔ በጣም የማስበው እንዴት አድርጌ ማሳደግ እንዳለብኝ ገና ሳልወልድ አስባለሁ። ጀግና ነኝ እኔ ጎበዝ ሳላስበው ብዬ አልወልድም። የመጀመሪያ ምስቴክሽ እንደ ምስቴክ አይታይም፣ ግን የመጀመሪያ ጥፋትሽ ለሚቀጥለው ነገር ትምህርት መሆን አለበት። ሶስተኛ ልጅ ሳመጣ እንዴት ነው ማመጣው? ማሳደግ ይችላለሁ አቅሙ አለኝ ሀውዝ ሚ ምናም ብዬ ማሰባለ እበት። ተሳስቼ ነው ስለምወዱ አልልሽ ምን ፈልጌ ነው እያንዳንዷን ነገር ሳረጋት ፈልጌ ነው። ተሳስቼ አላቅም ተሳስቼ እያላችሁ ወንዱ እንደምሸውዱት መሰላችሁ? ፈስ ወይ ወንድን ለመያዝ ብላችሁ ገና ዕቅድና ዓላማ እንደምትይዙት አይነት ሴት አይደለሁም። እኔ ስንቶቻችሁ ናችሁ ደስተኛ ሲባል የሚመልስ እኮ የለም፣ የሚመልስ የለም። ቢኮዝ የዞረበት ነው አለ ጠቅላላ። እናንተ ባትነግሩንም ላይፋችሁን እናውቀዋለን እኛ እናንተ እንደምታ እኔ እኮ ወሬኛ ሴት ስላለን እኮ ነው፣ አይደለሁም እኔ። ወሬ፣ ወሬ አልወድም እኔ። ወሬ ከተባለ የሚያስቅ ነገር፣ ለእኔ የሚጠቅመኝ ነገር ላይ ነው እኔ የምውለው እንጂ ከሀገር ሀገር አቋርጣችሁ እኮ ከስቴት ስቴት ቁጭ ብለሽ ወሬ የምታነቡ ጊሴታለሽ። ማን እንዲህ ብላ፣ ይህ እንትን አንዲም ብሎ ቲቲ እያል የእናንተን ማን ያውራላችሁ? እናንተ እየተደባበቃችሁ ውስጥ ለውስጥ የምትጫወቱትን ጨዋታ ማን ይጫወትላችሁ? በአውራሽ ደግሞ ህይወትሽ ላይ አትቆይም። ህይወትሽ ተበታት ኖብሽ ነበር። እኔ ደግሞ ሳውራ ታቂኛለሽ፣ ከነፕሮም ነው ማመጣለሽ፣ መከካም ሁሉ እናንተም ሴቱ ናችሁ፣ ደግሞ ስለሴት ልታወሩ ፈሳ ጉዳቹ ቢወጣ እናቴ መጽሐፍ ይወጣል። ትዳራችሁ ላይ ራሱ ተለያይታችሁ እኮ እንዳይሰማብኝ፣ ብላችሁ ከገዛ ቤተሰቦቻችሁ የምትደብቁ ሰው እኮ ነው ያላችሁ። ለራስሽ ደስታ አንስተ ዶፍ እንደመጨነቅ ለውጭ ሰው አልፍሽ ለቤተሰብሽ ለመናገር የሚከብድሽ ያውም ዘልዛላ ዘልዛላ ጠማማ ቆዳ ጫማ የለበሰ ሰው ጋር የምትጋጋጡ እንደዛ እኮ ናችሁ። ቦይፍሬንዶቻችሁ ከነሚለብሱት ጫማ እንኳን ደህና ጫማ እንኳን የላቸውም ሳያችሁ የዞረባችሁ አንዳንዱ ወንድ አይመስልም። አለባበሱ ራሱ ረጠር ምጥምጥ እኔ በጣም ነው የማየው። ወንድ ልጅ ከላይ እስከታች የዞረበት ካልጠፋ ናይኪና ካልጠፋ ጆርዳን እንደው ስትለብሱ ሰው ትመስላላችሁ እኮ ታስቆኛላችሁ። ቤቴ ላይ መጡብኝ። በስመ አብ መስቅዱስ ክርሱስ የዞረበት ላይፈሽ ባልሽ ለአንቺ ላይፉ ላይ እንደዞረበት ያስታውቃል። ካለባበሱ ነው የማየው። አስተካኪ ባልሽን፣ እያንዳንድሽ ትሞለጫለሽ። ሚስት እንደዞረበት አንተ ላይ ነው ማይክ። በዚህ ዘመን ሚኒስከርት በታይት ከውስጥ የምትለብሱ ደግሞ እናንተ። እኔ ክፍለ ሀገር ልጅ ነኝ፣ ይሄን ያህል ስልጥና ግን የለብኝም። እኛ ከሀገር ቤት ሳንመጣ እኮ ነው ቁምጣ በታይት የለበስ ነው። ስቲል ያንን ዘመን የምትለብሱት አላችሁ። ታስቁኛላችሁ በጣም ያንን ከኔ የተፋነውን ነገር እናንተ እንዳዲስ አዲስ ይዛችሁት የምትመጡ ስልጣኔ ስልጣኔ የዞረባችሁ ላይፋችሁን የምናየው በእናንተ በባላችሁ በቦይፍሬንዳችሁ ቦይፍሬንድሽ ደስተኛ መሆኑን ካለባበሱ ነው ባየው አለባበስ ትንሽ ጆርዳንና ናይኪ ለብሶ ስለመጣ አይደለም ልብሱ ምን ያህል ሰፍቶታል ምናል ኢናፍ ነው ሰውነቱ ምናምን ምን ያለን እኮ ኧረ ተው ብንናገር እናልቃለን። እናንተ ቁጭ ብላችሁ ስታወሩ ስለኛ የማናወራው አውቀን ነው። ታቂኛለሽ፣ እኔ ሲመጣብኝ ፊት ለፊት ስትሬት ፎርዋር ነኝ ሳወራ። የሰውን ወሬ ከምታነቡሉ ላይፋችሁ ላይ ስሩ። ዱ ሳምቲንግ ጋይስ። ውለዱ፣ ክበዱ፣ አሳድጉ። ትዳርን እዩት፣ ላይፍ እንዴት እንደሆነ ልጅ ማሳደግ በጣም ጥሩ ጣዕም አላት። እዩ፣ ኤክስፕሪያንስም ይሆንሻል።